የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ምን የባዕድ አምልኮ ቦታ መሄዱ አሉት። ባዕድ አምልኮ፣ አትሌቶች፣ እግር ኳስ ተጫዋቾች ከኔ ጋር ካልተኛሽ መረጃሽን፣ ጉድሽን አወጣለው በማለት እያስፈራሯቸው ነው። በሃይማኖትም በሀገራችን ህግም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 እያንዳንድሽ ወጥተሽ ማለት ነው። እያንዳንድሽ ወጥተሽ ሉሲዎቹ የሚያደርጉትን ነገር ወጥተሽ ካልተቃወምሽ ነገ ኖርማላይዝድ ይደረግና ልጅህ ነገ፣ እህትህ ነገ፣ የሆነ ቤተሰብህ ውስጥ እንደዚህ አይነት ነገር አለመኖሩ እርግጠኛ መሆን አትችልም። ውጣና ተቃወም። የሚያደርጉትን ነገር ተቃወም። ውጣና፣ ወጥተህ ኖ ትውልድ ዲደን ማለት አለብህ። በዚሁ ከቀጠለ ኖርማላይዝድ ይደረጋል። በቃ ኤቭሪባዲ አክሰፕት ያደርጋል። ሌዝቢያን ጌ ስትል ምናምን ኢትስ ኖርማል ትባላለለ ወደፊት። ጋይስ ጸልዩ፣ እነዚህን ደግሞ ተቃወሙ እየወጣችሁ። በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከ ዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነት ህፃናቶችን ደሞ አትመልምሉ እንደገና እንደገና ና ሲዳማ ቡና እንዴት እንደገባች ሁሉ በደንብ ቼክ ማድረግ አለብን። ሲዳማ ቡና ያስገባት ቤት በኩል እንዳስገባት ሁሉ ከግብረ ሰዶም ውጪ ገለዋንም ሰጥታ ልገባ ትችላለች። እንቺ ግብረ ሰዶሚያን ባሏ ወይ ደግሞ ሴት ናት። የቀድሞ ብሔራዊ ቡድን ተጫዋች ናት። ልንገራችሁ ለእኔ ወዳጅ ናት። ወዳጅነት ቢቀርብኝ ይሻላል። ለካ እንደዚህ አይነት ሰው አልመሰለችኝም። ዱባይ ነው የምትመላለሰው። ኬፕ ታደርጋለች። ያው እንግዲህ ፎቶ እየነገርኳችሁ ነው። ሚስትየዋ ደግሞ ሲዳማ ቡና ነው ያለችው። የኔን ቪዲዮ ኮፒሊንግ ሼር ኮፒሊንግ ሼር ኮፒሊንግ ሴር ታደርጋለች፣ በጎን ደግሞ ሪፖስት ታደርጋለች። እያንዳንድ ያለ ማስረጃ አምናልኝ ያለች እንች ልጅ ያው ስላመነች ብ ነገሮችን ማካበል የለብንም። ምክንያቱም ያመኑ ሰዎች ያመነ የተጠመቀ ይድናል። ወደ እምነት ሄደው ይድናሉ። ያላመኑት ናቸው ግን፣ በቂ ማስረጃ እጃችን ላይ አለ። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚያን ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። ምናቃቸው ምናከብራችሁ ሴቶች አሉበት። እዚህ ውስጥ ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ። የተደበቀው ፓርት ስማቸው ነው ስማቸው ጤን ጤን የሚለው ስማቸው ነው አውቃለሁ። የብሔራዊ ቡድን ተጫዋች ናቸው። ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል። እዚህ ውስጥ ከማን ከማን ጋር አድርገሻለሽ? ያሳለፉትያለችውመቻ ነበረችመቻ ነበረች ማሳያለች መቻል እያለች ለሴት ግንኙነት ትተዋወቃላችሁ ማለት ነው አሁን አንቺ እዚህ ነገር ውስጥ አለሽበት የለውበት ምንድን ነው አላማሽ? አላማ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታሁን ከዚህ ህይወት ወጥቻለሁ፣ ሰላማዊ ህይወት እየኖሩነው እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። እንደ ሰማችሁት ነው እንግዲህ ያለችውን ማለት ነው። ምታችን እጅግ በጣም የሚያሳዝን ነገር ነው። በነገራችን ላይ በዚህ ጉዳይ ላይ ደረጀ ነጋሽ ዘወይንዬ ከዛሬ አራትና አምስት ዓመት በፊት ስማችሁን አልጠቅስም፣ ነገር ግን በተመሳሳይ ፆታ ጋብቻ ውስጥ ያላችሁ የብሔራዊ ቡድን ተጫዋቾቻችን እባካችሁን እረፉ፣ ካላረፋችሁ ግን ስማችሁን እንደማወጣ ብሎ ነበር። ከዚህ በፊት ፎቶአችሁንም እለቃለሁ ብሏል። እንግዲህ ምን እንዳደረጉት እንግዲህ አላውቅም። ለምን እንዳለቀቀው እግዚአብሔርን የሚያውቀው ለነዚህ ጋዜጠኞች እንዲጠነቀቁ ንገሯቸው። የምታውቁ ሰዎች ለእነዚህ እነዚህ ጋዜጠኞች አድርሱልኝ። ለግርማቸው እንደሆነ ለጓደኛው ማለት ነው። ምክንያቱም እነዚህ መርዞች እገዛቸው ከውጭ ነው፣ ኢትዮጵያ ውስጥ አይደለም። ባይዘወይ ክንፋላችሁ በደንብ የተደራጀ አደገኛ የሆነ ትውልድ የሚበላ መርዝ የሆነ ማሽን በእጃቸው ነው ያለው። ድጋፋቸውን ከውጭ ነው ሲጀመር። የስጫዎች ምን ያደርጋል? እኔ ቅርታ ሁኝና አልደግፍም። ሲጀመር በቃ አያስፈልግም፣ ባይነኝ እንደኔ እንደኔ ማለት ነው። ሉሲ ብሎ ስም ሲጀመር፣ የሰይጣን ስም ሰው ከጦጣ መጣ የሚል የዳርኪን ቴዎሪ ተረት ተረት አያስፈልግም። ከስሙ ጀምሮ ሰይጣናዊ ስም ነው። ሉሲ የሚባለ ድንቅነሽ የሚባለ ተረት ተረት ማለት ነው። ሲቀጥል ደግሞ እነኝህ ሰዎች ህፃናትን እየመለመኑ እያጠፉ እያወደሙ ነው ያሉት። ሐዋሳ ማን ነበር ያለው የብሔራዊ ቡድን ኮከባችን ከሐዋሳ ማነች የመጣችሁ? የመጣችው አስቡ ስም አልናገር ምን እዚህ ውስጥ ውጪ ላይ የተጫወተች ያለች ማነች? በሚዲያ ላይ ቀርባ ባለት ዳረች አገባች ምናምን የተባለች ማነች አስቡ ቲንክ አድርጎ ኦርቶዶክሳውያን ሌሎቻችሁም ብለህ የኢትዮጵያ የሆናችሁ ባህል ሃይማኖት ማንነት አይደንቲቲ የሚገዳችሁ ማለት ነው ይሄ ተግባር ፀረ ባህል ፀረ ማነት ፀረ አይደንቲቲ ፀረ ኢትዮጵያዊ ፀረ ሃይማኖት ነው ሙስሊም ፕሮቴስታንት ምናምን በጭራሽ እንደዛ አይደለም ሙሉን ሃይማኖት የሚበቅል መርዝ ነው። መንቃት አለብን። አሁንም ቢሆን ይሄ ቡድን ይቀርታ ጉያ ብሔራዊ ቡድን በሴት ደረጃ መፍረስ አለበት። አያስፈልግም ሲጀመር፣ ይፍረስ። ካስፈለገ ፈርሶ በጣም ጥብቅ ቁጥር እየተደረገበት እንደገና ይዋቀር። ስሙን የሚቀይር የሰይጣን ሰምን ተረት ተረት የሆነ የማይመስል እነሱ የማያምኑበትን የዳርኪን ቲዎሪ አምጥተው አያስፈልግም። ዳርክ ጨለማ የሆነ አስተሳሰብ ነው እዛ ውስጥ ያለው ስለዚህ ይሄ የዳርዊን አስተሳሰብ ፈጽሞ ምንም ነው ለኢትዮጵያዊነት ማነት የማይገባ ላንድ ኦፍ ኦሪጂን ምናምን ይሄ ተውተ ውሸት ነው እኔ ከእግዚአብሔር መጣሁ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሰውን ባሪያችን ለምሳሌ እንፍጠር ብሎ ተናግሮ እኔ ነው ከጣጣ መጣሁ ቢጀማም ነው ከዛ ወስደው ሉሲ ድንቅነሽ ብለው ብሄረ ውድ ሰየሙት ፋይናሊስ ያንን ኮከብ ያንን ተጫዋች ለሞት ነው በከሉት አበላሹት አሁን የምንነግር ማቸው መጠንቀቅ አለባቸው በምን ቦታ እንደሚጠርፏቸው አይታወቅም። እነዚህ የተረገሙ ሰይጣን የወረራቸው ሰዎች እላያቸው ላይ የሚሰሩ ያጋንንቱ ዓለም ነው። እና ጋር እንኳን አዲስ አበባ ላይ ስንት ቦታ ምን እንደሚደረግ ማለት ነው ብዙ ነገር አለ። ደረጀ ነገር ስለሆነ ለምን ፋይሉ እንዳላወጣ አላውቅም። አየ አንተ ስላላወጣ ፋይሉ ብዙ ተበክሏል። ከዚያም በኋላ አንተ ያኔ የሁለቱ ሰዎች ብታወጣ ኖሮ እኔ እንደሰማው ቆይቷል። በጣም ካወራ እንደዚህ ብለ አሁን ላይ ይሄ ሁሉ ሰው ባይበከል ነበር። አሁን ሁሉም አድርሰውታል። ኦልሬዲ አድርሰውታል። ልጅቷ እንደሰማቸዋት? ሀዋሳ ያለች ምናምን ብዙ ፋይል አውጥታለች። ስሟ ቢደበቅም እንኳ ወደፊት ግን ይወጣል። ይሄ ነገር ማንም ተደብቆ አይቀርም። ይሄንን የመርገም የሆነ በሀገራችን የመጣውን በላ መርገም አደገኛ የሆነ የሰሩምና የገሞራ መንፈስ እግዚአብሔር ይስበረው፣ እግዚአብሔር ያንሳው ከኢትዮጵያ ምድር። እኔ እንዳሁ ካስፈለገ ብሔራዊ ቡድኑ ፈርሶ እንደገና መሰራት አለበት። አስፈላጊም ስለ ማለት ነው የሴት ተጫዋች ነው። ይቅርታ አድርጉልኝና ጤናማ ናቸው ብያለሁ። ከፊትም እንደ ቆሌ አይወዳቸውም። ወንዳ ወንድ የሆኑ የምታውቋቸው ከሆነ የሴት ጸባይ የሌላቸው ናቸው። ሲጀመር እዛ ውስጥ ያሉት ኩት ቢስ እነሱ ናቸው። ወንድ ነው ያገቧቸው፣ ሴቶቹ አዲስ የሚመለመሩት ሴት ያደርጓቸዋል። እነሱ ደግሞ ወንድ ሆኖ በከሏቸው ማለት በዛ አይደለም። እንደዚህ ነው የሚሰሩት። መንቃት አለብን። አሁን ትውልድ እየተበላሸ ነው። ትውልድ እየጠፋ ነው። ነገ ላይ ሀገር የሚረከብ ማንነት እንዳይወልዱ እኮ ለኝ ተሰውቹ እኮ እንዳይወልዱ እኮ የሚያደርጓቸው መውለድ አይቻልም እኮ በዛ ማህበረሰብ ውስጥ መውለድ የለም። ይነቃሉ የሚነቁት ግን እጅግ በጣም ከረፈደ ካረጁ ከፈጁ ብዙ ዘመን ካለፈ በኋላ ነው ያኔ ደግሞ በብዙ በሽታ ተበክለው በብዙ የማንነት ቀውስ ሆነው ራስን ማጥፋት እንጂ ሰው መሆን አይችሉም ያኔ መጨረሻ ላይ ማለት ነው ከዚህ ከዚህ የምታውቋቸው ያሏቸው እህት ወንድም እንደው ቤተሰብ ያላቸው አክስት አጎት ልጅ ምናምን ምከሯቸው ከዛ ተቋም እንዲወጡ እርዷቸው አያስፈልግም ስታዩቸው ጤናማ ሊመስሉ ይችላሉ ቤተሰብ ሊሄዱ መስጊድ ሊሄዱ ቸርች ሊሄዱ ይችላሉ ግን ውስጣቸው ተመርዟል እሚሄዱት ለማስመሰል ለይስሙላ እንጂ ውስጣቸው በመርዝ የተሞላ የመርዝ ብልቃጦች ናቸው እነዚህ ሰዎች አዎ መመለስ አለባቸው ወደ ንስሐ ወደ እግዚአብሔር ወደ አላህ ወደሚያመልኩት ፈጣሪ የተመልሰው ተመለሰው ንስሐ ገብተው እንደ አዲስ መወለድ አለባቸው እነዚህ ሰዎች የሚበክሏቸው ሰዎች ማቆም አለባቸው እኔ ካስፈለገ በዚህ ወደ ብዙ መረጃ ስላለኝ እንቀጥልበታለን የት የት ቦታ ታጌት አድርጎ እንደሚያጠቁ እነዚህ መርዘኛ ሰዎች እነዚህ ሰዶማውያኑ የት የት እንደሚያጠቁ እናያለን። እናንተ ስራችሁ ስሩ። እስካሁን ድረስ ምናባ ቢሮ ከተከታተላችሁ ኮፒሊን ካዱ ወርቶሮ ሰውያን እንደ እግዚአብሔር በድጋሚ እንዳኩት ይህን ሰዎች እነ ይንቀልን፣ ያጥፋልን ከሀገራችን ነው በሙሉ በሁሉም ያሉበትን ቦታ በሙሉ ይጠራርጋቸው። ካስፈለገ እንደ ሰዶምና ገሞራ እንዲያጥፋቸው፣ ግን በአዲስ ኪዳን ስለሆነ ምህረት ነው የምንለምላቸው። ንስሃ እንዲገቡ እየጠየቅናቸው ነው። ወደ እግዚአብሔር ተመለሱ። ወደ ፈጣሪ ተመለሱ። ይሄንን ተግባር እግዚአብሔር አይወደውም። ትውልድ ማጥፊያ እንጂ ትውልድ ማለሚያ አይደለም። ገንዘብ ነፍስ ሊገዛ አይችልም። ከኔ ጋር ካልተኛሽ መረጃሽን፣ ጉድሽን አወጣለው በማለት እያስፈራሯቸው ነው። መሸፋፈን ይብቃ። ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? እንዲህ ሰሞኑን እየሰማን ያለነው ነገር እጅግ በጣም ደስ አይልም፣ ያሳፍራል። ለሚሰማውም ለሚያየውም ያሳፍራል። የሴቶች ብሔራዊ ቡድን በዚህ ደረጃ መውረድ አገርን ያስጠራሉ ተብሎ በዚህ ደረጃ መውረድ በጣም ያሳፍራል። የምንሰማው ነገር ደስ አይለም። ትክክለኛ መረጃዎች አሉ። መረጃዎች በትክክል እየወጡ ነው። እንደነ ሶፈንያስ ትክክለኛ መረጃ እያወጡ ነው ያሉት እና የስፖርት ፌዴሬሽን ውስጥ ምን እየሰራ ነው? በዚህ ደረጃ ሴት ለሴት እኛ ሀገር ላይ አይፈቀድም። ወንድ ለወንድ ሴት ለሴት ግን አሁን ላይ በጣም በሚደብር ሁኔታ እንደ ፋሽን አድርጋችሁት እየተከተላችሁት ነው። ስለዚህ የኢትዮጵያ የሴቶች ብሔራዊ ቡድን አሰልጣኝም የቡድን መሪም ይመለከታቸዋል፣ ስፖርት ፌዴሬሽኑም ይመለከታል። ይሄን ነገር እልባት ሊሰጠው ይገባል። ምክንያቱም ይሄ ትውልድን ያበላሻል። ሀገራችንም ይልቀቁልን፣ ወንጀል ነው። ትውልድ ይበክላሉ፣ ያበላሻሉ። ይታከሙ፣ ንስሐ ይግቡ። ብሔራዊ ቡድናችን በኃጢአት ተጨማልቋል ነው የምንለው ወይንስ ፍላጎታቸው ነው? ቤታቸው ሄዶ ያድርጉ ነው የምንለው። እነ ግርማቸው ሰርተው ሰርቶ ብሔራዊ ቡድን ይልቀቁልናል። ሀገራችንም ይልቀቁልን። ወንጀል ነው። ትውልድ ይበክላሉ፣ ያበላሻሉ። ይታከሙ፣ ንስሓ ይግቡ። ይህን ማህበረሰብ ነው ለነገ የምናሻግረው። ተመሳሳይ ውስታ የሚጋባ ትውልድ ነው የምናሻግረው። ለዚች ሀገር እንዲው በቻልነው አቅም በምንሰራው ሙያ እንኳን አንድ ተስፋ አንሆንም። ይሄ ሁሌ የሚሸነፈው የኢትዮጵያ የሴቶች እግር ኳስ ቡድን እንግዲህ አሁን በዚህ ግብረ ሰዶም አጀንዳ በግብረ ሰዶም ወረርሽኝ ታሟል፣ ተከቧል። እህት ወንድሞች ስንጮሁለት ስንታገልለት የነበረው የዲያብሎስና የዲያብሎስ ስራ አስፈጻሚዎች ስራው ፍሬ እያፈራ ነው ያለው። ግን አያሸንፉም። እኛንን አሸናፊዎች የምንሆነው ማለት ነው። ስፒሪቹዋል ዋር እንደመሆኑ መጠን ቀላል አይሆንም። ነግሬያቸዋለሁ። እና እንደምታዩት ይህ ቀለበት እንግዲህ ወንድ ልጅ ለሴት ልጅ ያጠለቀው አይደለም፣ ሴት ለሴት ያጠለቀችው ቀለበት ነው። ይሄን ያህል የርኩሰት ጫፍ ላይ ደርሰናል ማለት ነው። ይሄ እየሆነ ያለ ሀገር ውስጥ ነው። ኢማጂን፣ በጣም የሚገርምና የሚያሳዝን ጊዜ ላይ ነው ያለ ነው። ይኸውላችሁ አንድ ሰሞን በ2021 አንድ ሩበን ኬ የተባለ አውስትራሊያን ኮሚዲያን ሲንገርም ነው ይሉታል፣ የዲያብሎ ስራ አስፈጻሚ ማለት ነው። ትራንስጀንደር ነው በሜልቦርን በነበረ ኢንተርናሽናል ኮሜዲ ፌስቲቫል እለት አንድ የተናገረው ወሳኝ ንግግር ነበር። ሰዶማውያን ወይንም ግብረ ሰዶማውያን የተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች ሁሉንም ነገር እንደሚቆጣጠሩት፣ ቤተ እምነት ውስጥ እንደሚገቡ፣ እንደገና ደግሞ ይህንን ያልተፈቀደ የእርኩሰት ግንኙነት ሌጋላይዝድ እንደሚያደርጉት ይናገራል ማለት ነው ትሩዝ ኢን ፕሌን ሳይት። አይደለ? እውነት በግልጽ በአደባባይ የተነገረችበት ታይም ነበር ማለት ነው። እና አጀንዳቸውን ነው እያሳኩ ያሉት። ምን እንደሚል ሰምተን እንመለስ።

ዩ ሲ ኤ ነው ፍላጎታቸው፣ አጀንዳቸው ማለት ነው እና ይሄ ሩብን ከይ የተባለ የርኩሰት ኮሜዲያ ይሄ ትራንስጀንደር ህፃናቶችን ሁሉ አስቀምጦ ሴቷ እንደ ወንድ መሆን እንደምትችል ወንዱም እንደ ሴት መሆን እንደሚችል በአጠቃላይ ግብረ ሰዶማዊ መሆን እንደሚችሉ ያስተምራቸዋል ማለት ነው። ገርል ፍሬንድ አለ ስትለው አይኔ ቦይ ፍሬንድ ያለኝ አይኔ ጌነኝ እንደዚህም መልበስ መቀባባት ትችላላችሁ መኳኳል እያለ ያስተምራቸዋል ማለት ነው። ሲሰምተን እንመለስ።

እና የእኛ ሀገር የሴቶች እግር ኳስ ተጫዋቾች ለተተኪያቸው ለመጪዎቹ እነሱን እያዩ ለሚያድጉ ህጻናት ምን አይነት እርኩሰት ነው የሚያስተላልፉት? ዩሲ ወረርሽኙን እያስፋፉት ነው ያሉት ኤጀንት ሆነው ማለት ነው። እና ገና እናያለን። የቀድሞ የእግር ኳስ ተጫዋች የነበረችው ህይወት ዳንጊሶም ስለዚህ ጉዳይ ያለችው ነገር አለ በሰፊው እሱንም እናያለን። እንዲህ በውጩ ዓለም እኮ ዝግናኝ ነገር እየተሰራ ነው። እንዲሁም ሰሞኑ ካናዳዊቷ አክተር የሆነችው ሼሚቾው በጣም እንግዲህ አነጋጋሪ ማስታወቂያ ሰርታለች ለህፃናት የሚሆን የስኪንቴር ማስታወቂያ ማለት ነው። እና እነዛ ህፃናቶች እንደምታዩት አይኖቻቸው የፓንዳ አይኖች ናቸው። ዋይ ለምን ይሄ የፓንዳ አይን? በፒዶፊልስ የሚጠቁ ህፃናቶችን እንደምታዩት ብሩሲንግ ወይንም ጠባሳን ሪፕሬዘንት የሚያደርገው ማለት ነው። እና እነ ሌዲ ጋጋ ይህንን የፓንዳ አይስ ሲጠቀሙት ይታያሉ። እነ ጄፍ ቤዞስ ደግሞ እንደዚህ ዋን አይ ሳይንን በሚያሳይ መልኩ ያሳዩታል። እንዲሁም እነ ጆ ባይደን ሁሉ ማለት ነው፣ እነ ጀስቲን ትሩዶ ሁሉ ማለት ነው። እና በዚህ መልኩ ዓለማችን ጭካኔዋን እርኩሰቷን ቀጥላለች። ታዲያ ይሄ የእርኩሰት ስፕሪት የእርኩሰት መንፈስ ሀገራችን ውስጥ ገብቷል። እና አቺ ልጅ እንዳልኳቸው የቀድሞ የእግር ኳስ ተጫዋች ነች ህይወት ዳንጊሶ ትባላለች። እሷ ያጋለጠችው ያወራችው ነገር አለ። ሰው እንደሚያውቅ አሰልጣኞች እንደሚያውቁ ትናገራለች። ጉዳዩ ቆየ ነው፣ አሁን ብሶበታል እንጂ እና ግን ነገሩን በብር ያደባብሱታል ማለት ነው። እና ከአንድ ወንድማችን ጋር በምታደርገው ቃለ መጠይቅ ላይ ነው ይሄንን እውነታ የምትናገረው። እሷም እንደዚህ አይነት ነገር ውስጥ ልትገባ እንደነበር እየሳቧት እንደነበረ በግልጽ ትናገራለች። ከሴት ልጅ እንግዲህ አስቡት ለሴት ልጅ ደብዳቤ እንደተጻፈላት ማለት ነው። የሚገርም እኮ ነው። እና ይሄን ሁላና ሌሎችንም ጉዳዮች ጨምራ ጨማምራ ትናገራለች ማለት ነው። እስቲ ንግግሯን እንስማና ተመልሰን እንምጣ። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ እምቢ ካላችሁ አሁንም አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው፣ የማያፍሩ ለማውራት እንኳን የማያፍሩ ሴቶች። በነገራችን ላይ ተቋሶች ብቻ አለ፣ ዳኞችም አሉ፣ አሰልጣኞች አሰልጣኞች አሉ። ሴት አሰልጣኞች፣ ሴት ዳኛ፣ ሴት አሰልጣኛ አሉን። ሁሉም አለ። በጣም በጣም አሳፋሪ፣ በጣም አሳፋሪ ቶሎ ከስህተት ተምሮ